ሰላም ጠና ስጥልን፣ ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ፣ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቅርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም እርሶችን እንሆ የፋኖ ኮማንዶች ታላላቅ ጀብዶዎችን ፈጸሙ፣ ለግዳጅ የታፈኑት ምልምሎች በፋኖ እጅ ስር ገቡ፣ በዘራፊዎች ላይ እርምጃ ተወሰደ፣ በታሰሩ ሐኪሞች ምክንያት ውጥረቱ አሁንም ተባብሶ ቀጥሏል። ፕሬዚዳንቶቹ ስራቸውን መልቀቃቸው ታወቀ። ጳጳሶቹም ኢትዮጵያ ገቡ። ፌዴራል ፖሊስም ትግራይ አለመግባቱ ታወቀ። ክቡራንት ተመልካች አድማጮቻችን አሁን ወደ ዝርዝሩ እንሄዳለን። አብራችሁን ቆዩ። በግዳጅ ታፍነው ወደ ብርሸለቆ ወታደራዊ ካምፕ ሊወሰዱ የነበሩ ምልምሎች በፋኖች መግባታቸው ታወቀ። በምዕራብ ጎጃም ዞን ቡሬ ከተማ ነው። በአካባቢው በግዳጅ ታፍሰው ወደ ብርሸለቆ ወታደራዊ ማሰልጠኛ ጣቢያ እየተወሰዱ የነበሩ ከሀምሳ በላይ ምልምሎች በፋኖች መግባታቸው ታውቋል። በአፍብሃ በጎጃም አምስተኛ ክፍለ ጦር ሰራዊት ደህንነት መምሪያ ክፍል ባደረገው ጥብቅ ክትትል ነው። ታዳጊዎችና ወጣቶቹ ታፍሰው ወደ ብርሸለቆ ሊወሰዱ መንገድ መጀመራቸውን የደረሰ ሲሆን በዚሁም ነው ምልምሎቹ ብር ሸለቆ ከመድረሳቸው በፊት በአይነቱ ልዩ የሆነ እርምጃ በመውሰድ ሁሉንም ከገታ ማስለቀቁ ነው የተገለጠው ምልምሎቹን አፍኖ ለመውሰድና ወደ ብር ሸለቆ ማሰልጠኛ ጣቢያ ላይ አስገባ ያደረገው ሙከራም ከሽፎበታል የፋኖ አባላቶቹ ከቡሬ ወደ ብር ሸለቆ በሚወስደው አውራ ጎዳና ልዩ ስሙ ዋ ገዳም ተብሎ በሚጠራው አካባቢ ላይ ነው ደፈጣ በማድረግ ተኩስ የከፈቱ ሲሆን በዚህም ምልምሎቹን አጀብ ሲጎዞ ይከነብር ወታደሮች መካከል በርካቶቹ መገደላቸው ነው የታወቀው እንደ መረጃ ምንጮቻችን የፋኖ አባላቶቹ ምልምል ወታደሮች ላይ አንዳች ጉዳት ሳደርሱ በወሰዱ ጥንቃቄ የተሞላ እርምጃ ነው። አጃቢ ወታደሮቹ ነጥሩ በመምታት ከአምሳ በላይ ተፋኝ ታዳጊ ወጣቶች ነፃ ማውጣት መቻሉ የታወቀው አሁንም በሚደረጉት እንቅስቃሴዎች ላይ ፋኖ ጠንክሮ የቀጠለቤት ሲሆን ከዚህ በፊትም በትናንትና ሁለትም በተለይም ከተለያዩ የሀገሪቱ ጊዜዎች አፍኖ ከሰማንያ በላይ በመጫን በመኪኖች ላይ ሲያጓጉዝ የነበረውንም ክትትል እየተደረገና አብዛኞቹ ላይ እርምጃ ለመውሰድ ከፍተኛ ጥራት እየተደረገ መሆኑን ነው እየተገለጸ የሚገኘው። አሁን በፋኖ ትግል ጭንቀት ውስጥ የገባው የመንግስት ኃይል ከተለያዩ የሀገሪቱ ግዛቶች ህፃናቶችን ጭምር በመጫን ለውትድርና እያስገባ መሆኑ ነው የታወቀው። ይህንን እርምት እርምጃ እስካልወሰደ ድረስ በፋኖች በኩል ጥብቅ ክትትል እየተደረገ እርምጃው የሚቀጥል መሆኑም ተገልጿል። የአማራ ፋኖ ብሔራዊ ኃይል አፋበካ ሀውጃ ክፍለ ጦር ራያ ቆቦ ጮቤ በራ እና ራያ ለማጣዋጃ ከተማ መግቢያ አካባቢ ታላቅ ድል መጎናጸፉ ታወቀ። በምስራቅ አማራ ኮር አንደኛ ወጃ ክፍለ ጦር ነው። ራያ ቆቦ ጮቤበር እና ዋጃ ከተማ አካባቢ ዋልካ መንደር ላይ በተደረጉ ከፍተኛ ውጊያዎች ከሌሊቱ ሰባት ሰዓት እስከ ንጋቱ አንድ ሰዓት በተደረገ ከባድ ትንቅንቅ ነው በርካታ የአብይ አህመድ ዙፋን ጠባቂ ሰራዊቶች ላይ እርምጃ መወሰዱ የተገለጸው በዚህም ከፍተኛ ድል ፋኖች መጎናጸፋቸውን ለማወቅ ታዎች ተችሏል። አውጃኖ ክፍለ ጦር ከሌሊቱ ሰባት ሰዓት ራያ ቆቦ ጮቤበር ጥቁር አስፓልት ራና ቀኝ ያሉ ተራራዎች ላይ ከባድ ኮንክሪት ምሽግ ድረስ ዘልቀው በመግባት ነው። በዚሁ በወታደር ኃይል ላይ እርምጃቸውን አጠናክረው የወሰዱት ፋኖ ትግሉን አጠናክረው ወደፊት እየገሰገሰ መሆኑ የታወቀ ሲሆን በትልቅ ኮማንዶ ስልጣን የወሰዱ ወጣቶች ጭምር ሳይቀሩ በዚህ ተጋድሎ ላይ ከፍተኛ አስተዋጽኦ ማበርከታቸውም ታውቋል። በተጋድሎ ጠላት ምሽግ ላይ በከበባ የተጨፈጨፈው ሲሆን ከራ ያለ ማጣ በሚደረጉት ውጊያዎችም ላይ ብዙዎቹ ተሳትፏቸውን አካሂደዋል። ወጣቶቹ ኮማንዶቹ ጭምር ሳይቀር በተለይም በፋኖ በኩል እያደረጉ ያለው ስልጠና አሁንም በርትቶ መቀጠሉ ነው የተገለጸው። በዚህ ድንቅ የሌሊት ከባድ ጥቃት የተደናገጠው ጠላት መሐል ቆቦ ከተማ ላይ መድፍ በማጥበድ ከሌሊቱ ዘጠኝ ሰዓት ጀምሮ እስከ ሀያ በላይ ቁንቡላ ውጊያ ወደ ተካሄደበት ህዝብ በሚበዛበት አካባቢ ጭምር እያወናጨፈ ማደሩም ታውቋል። በዚህ ቆቦ ከተማ ህዝብ መሀል ሲተኮስ ባደረ መድፍ የአገዛዙ ማንነትና ተስፋ መቁረጥ ህዝብ የበለጠ የተገነዘበበት ድርጊት እንደሆነም ነው የታወቀው። መዳረሻውን ድል ነፃነት የሆነው የአማራ ፋኖ የህልውና ተጋድሎ ተጠናክሮ መቀጠሉ ታውቋል። በተለያዩ ቦታዎች የሚደረጉትን ትግሎች አጠናክሮ የቀጠለው የአማራ ፋኖ በአሁኑ ሰዓት በፋኖ በማስመሰል የተለያየ ዘረፋ ላይ እንቅስቃሴ ሲያደርጉ የነበሩ ዘራፊዎቹም ላይ እርምጃ መውሰዱን አሳውቋል። በተለይም በአማራ ፋኖ ብሔራዊ ኃይል ጣና መብረቅ ብርጌን ነው የባህር ዳር ሻለቃ መረጃ በተጠናከረ መልኩ በፋኖ ስም ሲዘርፉና ሲያግቱ የነበሩ ግለሰቦች ላይ እርምጃ መውሰዱን የገለጠው ኮር አራት ሰሌዳ ቁጥር 20267 ተሽከርካሪ አብደላ አባዱላ በመጠቀም ነው ሲዘርፉ የነበሩ አንደኛ ኃይሉ ተሰራ፣ ሁለተኛ ወቀት አገኝ፣ ሶስተኛ ዋና ሳጅን ዮሐንስ በላቸው ላይ እርምጃ የተወሰደ መሆኑ የተገለጠው ከምሽቱ አስራሁለት ሰዓት በላይ በባህር ዳር ከተማ መኮድ ካምፕ ጀርባ ልዩ ስሙ አግታ ጎጥ ዝርፊያ ሲፈጽሙ የነበሩ ግለሰቦች ላይ ነው እርምጃ የተወሰደባቸው ሁለቱ ሲያመልጡ ሌሎቹን ግን ክትትል በማድረግ እርምጃ የተወሰደባቸው ሲሆን በተለይ ዋና ሳጅን ዮሐንስ በላቸው ጌታቸው አስማማው አለኝ እንደዚሁም ኤርሚያስ መላኩ ኤርሚያስ መላኩ እንደዚሁም በማሽከርከር ላይ ሲንቀሳቀሱ የነበሩትን ጭምር ሳይቀር በቁጥጥር ስር አድርጎ ዝርፊያ የፈጸሙትን እርምጃ ወሰደ መሆኑ ነው የተገለጸው። በተደጋጋሚ ጊዜያቶች የፋኑን በሚል በንጹሐን ላይ ዘረፋ ሲያካሄዱ የቆዩትን አሁንም እርምጃችንን አጠናክረን እንቀጥላለን። ከዚህ በኋላ እየተከታተል የምናደርጋቸውን እርምጃችንም ለህዝባችን እናሳውቃለን ሲሉ ነው ፋኖቹ የገለጹት። ትግሉን በተመለከተ ወደፊት የሚቀጥል እንጂ በምንም ጉዳይ ላይ ወደኋላ የማይመለስ መሆኑ ሊታወቅ ይገባል ያሉት የፋኖ ኃይሎች፣ በምናደርጋቸው እንቅስቃሴዎች ላይ በምንችለው መጠን አሁንም እርምጃችን ይቀጥላል ብለዋል። በዚህ እርምጃ የተወሰደባቸውን በተመለከተ በቪዲዮ ምስል የደረሰን ይህንን ይመስላል።

ከዚህ በኋላ የሚደረጉት ትግሎች በቀጥታ ከፍ መከላከያና ልዩ ኃይሉ ጋር ብቻ ሳይሆን በተለይም በፋኖ ስም በሚነግዱና እንደዚሁም ደግሞ የብልጽግና ሰዎች ላይ እያነጣጠርን እርምጃችንን እንወስዳለን ያለው የፋኖ ኃይል ትግሉ ጠንካራና በድል እየገፋን ወደፊት የምንሄድበት እንደሆነ ሊታወቅ ይገባል ሲልም አሳስቧል። የአዲስ አበባ ፖሊስ ልዩ ቦታው ሶማሌ ተራ ተብሎ በሚጠራው አካባቢ ነዋሪ የሆኑ ሰይድ ጀማልና ብርሃኑ ቢያልግልኝ የተባሉ ተጠርጣሪዎችን በቁጥጥር ስር መዋሉ ታወቀ። ግለሰቦቹን የያዘው የተለያዩ ሐሰተኛ ሰነዶች በመኖሪያ ቤታቸው ውስጥ እንደሚያዘጋጁ እና ከህብረተሰቡ በደረሰው ጥቆማ መሆኑ ነው የተገለጸው። ከፍርድ ቤት መያዣ እና የመበርበሪያ ትዕዛዝ በማውጣት ባደረገው ብርበራ ተጠርጣሪዎቹ ከእነ ኤግዚቢታቸው በቁጥጥር እንደዋሉ አመላክተዋል። ከተያዙት ሐሰተኛ ሰነዶች መካከል የተለያዩ የነዋሪነት መታወቂያዎች፣ ፓስፖርቶች፣ የትምህርትና እና የሕክምና ማስረጃዎች መንጃ ፈቃዶች እንደሚገኙበትም ለማወቅ ችለናል። ሰነዶቹ በሚዘጋጁበት ኮምፒውተር፣ ፕሪንተር እንዲሁም የተለያዩ የፕሪንተር ቀለሞች መያዛቸውንም ፖሊስ አሳውቋል። ፖሊስ በተጠርጣሪዎቹ ላይ ተገቢው ምርመራ በማድረግ ለሚመለከተው ፍርድ ቤትም እንደሚያቀርብ ተቋል በመንግስትና ሐኪሞች መካከል ያለው ውዝግብ አሁንም ጠንክሮ መቀጠሉ ተገለጸ። ነፃነታችንን መብታችንን ለማስከበር የምናደርገው ትንቅንቅ አሁንም ይቀጥላል ብለዋል ባለሙያዎቹ። በደሴ የሚገኘው ቦሮ ሜዳ አጠቃላይ ሆስፒታልም ከታሰሩ ሐኪሞች እና ባለሙያዎች መካከል ሶስቱ እስካሁን አለመፈታታቸውን ነው የተገለጸው። ከሶስት ቀን በፊት መፈክሮችን በመያዝ በወልጌ የሆስፒታሉ ቅጥር ግቢ ውስጥ ቅሬታቸውን ለማሰማት ከወጡት አስር በላይ የሚሆኑ ሀኪሞች፣ ባለሙያዎች በጸጥታ ኃይሎች ተወስደው የነበረ ሲሆን ሌሎቹ ሲለቀቁ ሶስቱ ግን እስካሁን አልተለቀቁም። በዚህም ምክንያት አሁን ጥንቅ ተሰባስበና ጠንክረን ወደፊት መብታችንን ለማስከበር እንቀጥላለን ሲሉ ነው የህክምና ቡድኑ እየገለጸ የሚገኘው። በማፈንና እርምጃ ለመውሰድ በሚደረግ ጥረት በምንም ተአምር ወደኋላ አንልም ሲሉ ሐኪሞቹ ገልጸዋል። በትላንትና ዕለትም እነሱን ለማስለቀቅ ሁሉም ሐኪም በስራ ገበታው ላይ ቢውልም ሐኪሞቹ ግን ሊለቀቁ ባለመቻላቸው ነው አብዛኛው ሐኪም የስራ ማቆም አድማውን የቀጠለበት። በሌላም በኩል በማዕከላዊ ጎንደር ዞን በሚገኘው የአብርሃቻ ሆስፒታል የጤና ባለሙያዎች በሆስፒታሉ ቅጥር ግቢ ውስጥ ብዛት ያለው የጸጥታ ኃይል በመኖሩ እንዲሁም ማስፈራሪያ በመሰጠቱ በፍርሃት በስራ ገበታቸው ላይ እንደማይገኙ ነው የተናገሩት። በአማራ ክልል በተለያዩ አካባቢዎች ከድንገተኛ ህጻናት ቀዶ ህክምናና ተኝተው የሚታከሙ ህመምተኞችን ከሚከታተሉ ሀኪሞች ውጪ ሌሎቹ በከፊል የስራ ማቋም አድማ እንዳደረጉ ነው ለመረዳት የተቻለው። በተያዘ መረጃ በተለያዩ ሀገሪቱ አካባቢዎች ላይ ለአመታት የጠየቀ የሚጠየቅ ናቸው ጥያቄዎች አሁንም ድረስ ምላሽ አልተሰጠንም ያሉት የሀኪሞችን እንቅስቃሴ ችግር ሲፈጥን የነበረው የመንግስት ላይ እርምጃችንን አጠናክረን እንወስዳለን ሲሉ ነው ያሳወቁት። ከዚህም የጤና ባለሙያዎች እንቅስቃሴ ጋር በተያያዘ ለእስር የተዳረጉ እንዳሉም ለመረዳት ችለናል። ሆስፒታሎቹም በስራ ገበታቸው ላይ ያልተገኙ የጤና ባለሙያዎችን ወደ ስራቸው እንዲመለሱ የሚያስጠነቅቁ ማስታወቂያዎችንም በማውጣት ላይ ናቸው። ይሁን እንጂ መብታችንን እስካላስከበርን ድረስ አሁንም ትግሉ ይቀጥላል ብላተው ታውቋል። የትግራይ ከፍተኛ ፍርድ ቤት ፕሬዝዳንትና ምክትላቸው ከስልጣናቸው ለቀቁ። የትግራይ ከፍተኛ ፍርድ ቤት ፕሬዚዳንት ምክትላቸው በፈቃዳቸው ከስልጣናቸው እንደለቀቁ ነው የታወቀው። ከግንቦት አምስት ሁለት ሺህ አስራ ሰባት ዓ.ም ጀምሮ ከፕሬዚዳንትነት ጽህፈት ቤት የወጣ ደብዳቤ ሁለቱ ባለስልጣናቶች አቶ ጸጋይ ብርሃን ገብረ ክርስቶስ ቅርታ ገብረ ተክልና አቶ ገብረ አምላክ ያይቆ በራሳቸው ፍላጎት ስልጣን መልቀቃቸውን በደብዳቤያቸው አሳውቀዋል። ከዚህ በኋላ በዚህ ሁኔታ ስራችንን አንሰራም በሚል ነው የገለጹት። ሁለቱም ባለስልጣናት በፕሬዝዳንት ጌታቸው ረዳ ዘመን የተሾሙ ሲሆኑ በወቅቱ ለስልጣን መልቀቂያ ጥያቄ በተደጋጋሚ ማቅረባቸው የሚዘነጋ እንዳልነበረም ታውቋል። ስለሆነም ለዚህ ከሰጡት ምክንያቶች በተጨማሪም በተለይም የፖለቲካ ተገቢነት ያልሆነ ጣልቃ ገብነት አንዱ እንደነበረ መረጃዎች ያሳያሉ። በፍትህ በሕግ በተማርነው በእውቀታችን መስራት አልቻንም። ጣልቃ ገብነትና የፖለቲካ ካድሬዎች እጃቸው ጫና በመፍጠር በፍትህ ጉዳይ ላይ እየሰሩ በመሆኑ አሁን ስራችንን ለመስራት ባለመቻላችን ለመልቀቅ ወስነናል ሲሉ ነው የገለጹት። ይህ በዓለማዎቹ ፕሬዚዳንቱ እና ምክትል ፕሬዚዳንቱ ስራቸው መለቀቃቸው እየተረጋገጠ መሆኑም ታውቋል። ብዙ አቡነ ጴጥሮስን ጨምሮ ሶስት ብፁሐን አባቶች ኢትዮጵያ መግባታቸው ታወቀ። ውጭ ሀገር የነበሩ ወደ ሀገር እንዳይገቡ ተከልክለው የነበሩ ሶስት ብፁዓን አበው ሊቃነ ጳጳሳት ናቸው። በቅዱስ ሲኖዶስ ጉባኤ ላይ ለመሳተፍ አዲስ አበባ መግባታቸው የታወቀው ብዙ አቡነ ጴጥሮስ፣ ብዙ አቡነ ቴዎፍሎስ፣ ብዙ አቡነ ያይቆብ በቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱም ከፍተኛ አቀባበል ተደርጎላቸዋል። በተለይም አባቶች ወደ ሀገራቸው እንዳይገቡ አገልግሎት እንዳይሰጡ እግድ የጣለው የመንግስት ል አሁን ከቤተ ክርስቲያኒቷ ጋር በመነጋገር ወደ ሀገራቸው እንዲገቡ መደረጉ ነው የተገለጸው። ቦሌ ዓለም አቀፍ አውሮፕላን ማረፊያም ሲደርሱ ብፁዓን አቡነ አብርሃም የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የባህር ዳር የሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ዲዮስቆሪዮስ ቆሪዮስ አቡነ ሳሪዮስ ብፁዕ አቡነ ዮሴፍና ብፁዕ አቡነ ሕርያቆስ ተገኝተዋል። አቀባበልም አድርገውላቸዋል። መንግስት ከሳምንታት በፊት በይፋ በወጣው መግለጫ ሦስቱ ብፁዓን አባቶች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ስብሰባ ላይ መገኘት እንዲችሉ የሚጠበቅበት ሁኔታ እንደሚያደርግ ቃል ገብቶ እንደነበረ የሚዘነጋ አይደለም። ይህንንም በተመለከተ በቤተክርስቲያኒቷ በተለይም በመንግስት በኩል የተደረገላትን እገዛም ምስጋና ቸራለች። በማጨው ህዝባዊ ሰልፍ ተደረገ። የደብረ ጽዮን ቡድን እያካሄደ ያለውን አቋም በመቃወም ነው ሰላማዊ ሰልፍ የተካሄደው። በተለይም የደብረ ጽዮን መግለጫ የህዝባችንን ሰላም የሚያደፍርስ በመሆኑ አጥብቀን እንቃወማለን ብለዋል ሰልፈኞቹ። በራያ ህዝብ ላይ የደብረ ጽዮን የጦርነት መግለጫ አጥብቀንም እንቃወማለን ሲሉ ነው የገለጹት ሰልፈኞቹ። አሁን ጦርነት በቃን። በተደጋጋሚ ጊዜያቶች በሚደረጉ ጦርነቶች ህዝባችን እያለቀ ነው ሲሉ ነው የገለጹት። በሰልፉ ላይ በራያ ላይ ጦርነት እንዲደገም አንፈልግም፣ ደቡብ ዞን የራያ እንጂ የግጭት ዞን መሆን የለበትም፣ የራያ ህዝብ ድምፅ መሰማት አለበት፣ የደብረ ጽዮን መዋቅር እየጠራው ጦርነት እና የኋላቀርነት አስተሳሰብ እንቃወማለን፣ አንድ ትግራይ፣ አንድ የወደፊት የሻቢያን ተልኮ የሚቀበል ትከሻ በፍጹም የለንም፣ የራያ ህዝብ እጣ ፋንታ እና ምርጫ የሚወሰነው በራሳችን ነው የሚሉና ሌሎች መፈክሮችም ተስተውለዋል። በተደጋጋሚ ጊዜያቶች በትግራይ ላይ እየበዛ ያለውን ጦርነት በተመለከተ መቆም ይገባዋል፣ ህዝቡ ሰላም ይፈልጋል ሲሉም ነው ሰልፈኞቹ በቁጭት ችግራቸውን ለሚመለከተው የመንግስት አካል ማቅረብ የፈለጉት። በተደጋጋሚ ጊዜያቶች በሚደረግብን ጦርነት ህዝባችን እያለቀ ነው ያለው እናቶች ሁሌም ማልቀሳቸው መቼ ነው የሚቆመው ሲሉም ጥያቄያቸውን አንስተዋል። የእሳት አደጋው መቆጣጠር መቻሉ ተገለጸ። በእሳት አደጋ ከሶስት ሺ በላይ ፍየል፣ 30 አህያ፣ 50 ግመን እና 200 ላሞች መጥፋታቸው ነው የተገለጸው። የኤረቤት ወረዳ አስተዳደር እንደገለጸው ከሆነ በአፋር ክልል ኤረቤት ወረዳ አርቦ ቀበሌ ጉዴ ኮማ በሚባል አካባቢ ነው ከትላንትና በስቲያ በተከሰተው የእሳት አደጋ ከ2000 በላይ ሄክታር ጫካና ከፍተኛ ቁጥር ያላቸውን ስርታቶች ላይ ጉዳት መድረሱን የተገለጸው ብቲክ ወረዳ አስተዳዳሪ የሆኑት አቶ ኑር ሐይድ አብዱላሂ አብዶ በእሳቱ ቃጠሎ ከሦስት ሺህ በላይ ፍየል፣ ሰላሳ አምስት ግመልና ሁለት መቶ ላሞች መጥፋታቸውን ገልፀዋል። በጥቁር የተገለፀው የታወቁና እስካሁን የምርመራ ቡድኑ ያሳወቀው ሲሆን በርካታ ጉዳቶች መድረሳቸው ነው የገለጹት። በምንችለው አቅም ጥረቶች አድርገናል። እሳቱንም ለመቆጣጠር ጥረታችን በመቀጠል ነው። ብዙ ስራዎችን በማድረግ እዚህ የደረስነው ሲሉ ገልጠዋል። የእሳት አደጋው የተከሰተው ከትላንትና በፊት ሲሆን ከአንድ ቀን በኋላ ህብረተሰቡ ባደረገው ርብርብ በቁጥጥር ስር ውሏል። መንስኤው በምን እንደሆነ እስካሁን አልታወቀም ሲሉ ነው የገለጹት። ኃላፊው እሳቱ በተከሰተበት ጫካ ውስጥ በርካታ እንስሳቶች ነበ የሚከበሩ በመሆኑም ከፍተኛ ቁጥር ያለው እንስሳት መውደሙንም ገልጸዋል። ከፍተኛ ችግር ነው የተከሰተው፣ ግን በህብረተሰቡ ርብርብና ጥረት በቁጥጥር ስር መዋሉ ታውቋል። በትግራይ ክልል የፌዴራል ፖሊስ ገብቷል እየተባለ የሚነዛው በተለያዩ ማህበራዊ ሚዲያዎችም ላይ የተገለጸው ሀሰት መሆኑ ተአወቀ በተለይም በ በርከት ያሉ የፌስቡክ ገጾች እና አካውንቶች የኢትዮጵያ ፌደራላዊ ፖሊስ አባላቶች ወደ ትግራይ ክልል ሲገቡ ያሳዩ ምስሎች የሚታዩበት ይህ ከዚህ ቀደም የሆነና በተለይም በኢትዮጵያ ቼክ በተጣራውና በተረጋገጠው መሰረት ከዚህ ቀደም ምልከታ ምስሎቹን ያጋሩ አብዛኞቹ ገጾችና አካውንቶች በተለይም አዩዝ ሀበሻ በተባለ ፌስቡክ ገጽ ላይ እንደ መረጃ ምንጭ የተጠቀሱ እንደሆነ ነው የተገለጸው። በተለይም ከአርባ አራት ሺህ ተከታዮች ያለው ገጽ መረጃ ማጋራቱን ያረጋገጠ ሲሆን ምስሎቹም ትናንትና ዕለት ከግንቦት 5 2017 ጀምሮ በአፋር ክልል አብዱላ አብዱ አላ የተነሱ መሆናቸው ነው የተገለጸው። እነዚህ ምስሎች የቆዩ መሆናቸው እየታወቀ ህብረተሰቡን ለማታለልና ለማወናበድ የሚደረጉ እንቅስቃሴዎች እንደሆኑ ነው የታወቀው። ምስሎቹ በምልከታ ፈልፈሊያ ገጽ ገጾች በመጠቀም ባደረገው ማጣራት ምስሎቹ ከሁለት ዓመት በፊት የተነሱ መሆናቸው ነው የተረጋገጠው። ምስሎቹ የኢትዮጵያ ፌዴራል ፖሊስ ኮማንዶ እና የአድማ ብተና ኃይሎች በአዲስ አበባ ከተማ ዙሪያ የተግባር ልምምድ ባደረጉበት ወቅት የተነሱት ምስሎች እንደሆኑም ለማረጋገጥ ተችሏል። ህብረተሰቡን ለማታለልና ለማጭበርበር የሚደረጉ ጥረቶች ሊቆሙ ይገባል። በተለይም በመገናኛ አውቶሮችና እንደዚሁም ደግሞ በማህበራዊ ገጾች ላይ የሚለጠፉ ነገሮችን ጥንቃቄ ማድረግ እንደሚገባም ተጠቁሟል። አሁን ወደ ውጭ ዜናዎች እናመራለን። ኢስታንቡል ውስጥ የዩክሬን ሩሲያ ጦርነት ላይ በሚደረገ የሰላም ድርድር ላይ የሚሳተፈው በክሬምሊን ከተዘረዝሩ ስሞች ውስጥ የሩሲያ ፕሬዚዳንት ቭላድሚር ፑቲን እንደሌሉበት ተሰማ። የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪም ፑቲን ኢስታንቡል ሆኜ እጠብቃለሁ ማለታቸው የሚዘነጋ አይደለም። አሁን ግን በተነጋገሩት መሰረት በተለይም ፑቲን ባለመምጣታቸው የክሬምሊን መግለጫ እንደገለጸው ወደ ቱርክ የሚሄደው የሩሲያ ልዑካን ቡድን በፑቲን ምትክ በፕሬዚዳንት ረዳት ቭላዲሚር ሜድ ይመራል ነው የተባለው። ዘለንስኪም በተመለከተ ፑቲን በአካል የማይገኙ ከሆነ እሳቸውም በአካል እንደማይገኙና ተወካዮቻቸው ለንግግር እንደሚልቁ ነው የገለጹት። ቱርክ ቱርክዬ በቅርቡ በሶማሌ የነዳጅ ፍለጋ ከጀመረች በኋላ ሀያ ቢሊዮን በርሜል ድፍድፍ ነዳጅ ክምችት ማግኘቷ ተገለጸ። የቱርክዬ ፍለጋ እስካሁን በሶማሌ ከሀያ ቢሊዮን በርሜል በላይ የድፍድፍ ነዳጅ ክምችት እንዳሳ እንዳለው ያሳወቀ ሲሆን ሌሎቹ የነዳጅ ፍለጋዎችም ይቀጥላሉ ነው የተባለው። ቱርክዬና ሶማሊያ ከወራት በፊት በሶማሌ ነዳጅ ፍለጋ ማድረጋቸው የሚዘነጋ ሳይሆን በእነዚህ ፍለጋዎችም ለማከናወን ተስማምተው እንደነበረ የሚታወስ ነበር። ይሁንና ዘጠና በመቶ የነዳጅ ገቢው ለቱርክዬ ይሆናል በመባሉ ውዝግብ ማስነሳቱ የሚዘነጋ አልነበርም። ይሁን እንጂ አሁን ቱርክዬ ስራዋን በተግባር ፈጽማለች ነው የተባለው። ለንደን ከለንደን ወደ ፓሪስ የሚመላለሱ የተደራራቢ ባቡሮች ውጥን ስራ ሊጀምር መሆኑ ታወቀ። አውሮፓውያኑ ለንደንና ፓሪስን በሚያገናኘው የባቡር መስመር ላይ ተደራራሪ የህዝብ ማመለሻ ባቡሮችን ስራ ለማስጀምር እቅድ መያዙ ነው የገለጸው። በተለይም በአውሮፓ በሰፊው እንቅስቃሴ በማድረግ የሚታወቁ ባቡሮች ላይ ስራዎች እየተሰሩ እንዳለም ተገልጿል። እነዚህ ከፍተኛ አቅም ያላቸው ተደራራቢ ባቡሮች የተሳፋሪዎችን ቁጥር በእጅጉ እንደሚያሳድጉና ዝቅተኛ የትራንስፖርት ክፍያ ሊኖራቸው እንደሚችልም ነው የተገለጸው። ዩሮስታር እና ቨርጂን ግሩፕ ኩባንያዎች እያደረጉ እያደጉ የመጣውን የሰው ልጆች የመጓጓዣ ፍላጎት ለማሟላት እና የፈረንሳይ ስሪት የሆኑትን ተደራራቢ ባቡሮች ለማሰራት ከባቡር አምራች ጋር እየተነጋገሩ መሆኑን ታውቋል። ተደራራቢ ባቡሮቹ መቼ ወደ አገልግሎት እንደሚውሉ የተገለጸበት ዘገባ ወደፊት የሚብራራ እንደሆነ የታወቀ ቢሆንም በዝቅተኛ ወጪ በቂ አገልግሎት እንደሚሰጡ የሚጠበቁት ባቡሮች በቀጣይ ዓመት ሙሉ በሙሉ ሊመረቱ እንደሚችሉ ነው የተገለጸው። በህንድ የተለያዩ ከተሞች የሚገናኙ ተደራራቢ ቦሮች አገልግሎት እየሰጡ እንዳለም የሚዘነጋ አይደለም። በእንግሊዝና በፈረንሳይ መካከል ያለው ግንኙነት አሁን እየጠበቀ በተለይም በትራንስፖርት አገልግሎት ላይ የተደረጉ ያሉ እንቅስቃሴዎች አበረታች መሆናቸውም ታውቋል። ክቡራን ተመልካቾቻችን እና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው ዜናዎች እነዚህን ይመስሉ ነበረ። በቀጣይ የቀጥታ ዝግጅት እስከምንገናኝ ሰላም ጤና ስጥልኝ እያልኩ የምሰናበታችሁ ዜናውን በማቅረብ እስካሁን ከእናንተ ጋር ቆይታ ያደረግኩት እኔ ዘውዱ መንግስቴ ነኝ። መልካም ጤና ስጥልኝ።